ታዛ ነው እየሰማችሁ ያላችሁት። የቴክስት ሜሴጆችን እያየሁ ነበር የመጡ። አንድ አድማጫችን ምን ብለዋል? ያው ፍቅር በፍተው ነው ፍቅር ብለዋል። ፍቅርና ቡና በትኩሱ ሳይበርድ ነው የሚል አስተያየት መቷል። አባባል ነው እንግዲህ አይ እውነታም አለው ትጂ አባባል ነው እንዲህ እያሰላሽ ማይሆንልሽ ሳይበርድ ኢን ፓርቲ ኢንጆይ ማድረግ አለብሽ አይ እሱ እኮ አልተከለከለም ይሄ የምንደሰትበት ነገር የጀመርነው ጥሩ ነገር ይዘልቃል ብለሽ አይደል መቼም እስቲ እያሉ እየነኩ ለመተው አይደለም እኮ አካባቢ ነገር አዎ ሚገዛን ግን ይሄ ነው የሚገዛን እሱ ነው ምክንያቱም የጊዜ ገደብ የሚፈልጉ ነገሮች አሉ። በቃ ሳንወድ በግድ የጊዜ ገደብ የሚፈልጉ ነገሮች አሉ። አንዳንድ ሰዎች ከዳር ሆነው ሲያወሩት ቀላል ይመስላል። ወይም እንደው ስላልተያሽ ነው ስላልተያስክ ነው። እኔም እንደዛ አስብ ነበር። ግን ሆኖ ሳገኘው ምን እንደሆን እንኳ አላቅም የሚሉ ሰዎች አሉ። የተባለው ስሜትን ማስተዳደር የሚችሉ ሰዎች ግን አሉ። ካደጋው በፊት ጠርጣራ ሆነው ወይም ተረጋግተው ነገሮችን የሚያሳልፉ እንበልና በጣት የሚቆጠሩት ጊዜያቶች የተባሉት ከስድስት ወር እስከ አስር ወራት ከሆኑ ከአስር ወራት በኋላ እውነተኛ ስሜታቸውን፣ እውነተኛ የፈለጉትን ነገር፣ የጠሉትን ነገር ቀስ እያሉ እየተናገሩ እያደረጉ ደግሞ ከዛ ጋር የሚመጣውን ነገር የሚያጤኑ ሰዎች አሉ። ወደ ቀልባቸው ወደ ቀልባቸው የሚመጡ ሰዎች አሉ። ጥንቁቅ የሆኑ ሰዎችም አሉ። በትክክል ለሕይወት የሚመርጡትን አይነት ሰው በጥንቃቄ ለማየት የሚሞክሩ አሉ። ያ ሲባል እንግዲህ ቼክሊስት ይዘን እሱን እናደርጋለን አይደለም። ለራሳችን የሚሰማንን ነገር እናውቃለን። ለኑሯችን የትኛው አጋር ሆነው ሕይወቴ ውስጥ ቢመጣ ፈልጋለሁ የሚል አንዳንዴ እንደውም ዙሪያችን እኮ አማራጮች ይከቡናል እንደው ዘላቂውን ነገር ባታሰቢው ጉድ እንዳትሰሪ ነው። ቢያንስ በአጭር ጊዜ ቢያንስ ጉድ እንዳትወኝ ቢያንስ። አዎ። ለዛም ተብሎ ነው አሁን በጣም ጥቃቅን ነገሮችን አናነሳም። እንደ ዋና የሚባሉ ነገሮች በሕይወት ውስጥ አግዝፈን ስህተት ሰርተን እንዳንቆጭ የሚያደርጉንን ነገሮች ነው። አንደኛው በጣም በአጭር ጊዜ የፍቅር ግንኙነት እነዚህ ነገሮች በፍጹም አታርጉ ተብለው የተመከሩት ከባድ ቁርጠኝነት የሚታይባቸው ውሳኔዎችን አትወስኑ። ከባድ ቁርጠኝነት ነው ይሄ። በቃ ህይወት ውስጥ በጣም ኮሚትድ ለመሆን ጥረት እንዳደረግን ነው የምንኖረው። መቼም በዘለቀው ግንኙነት ውስጥ እንኳን አይደለም። በአፍላው ጊዜ ይሄ ቁርጠኝነት የታየበት ከባዱ ውሳኔ እንዴት መጣ? ለምን መጣ? እንዴት ተሰማኝ? ለምሳሌ ስራ መልቀቅ፣ ስራ መልቀቅ፣ አገር መቀየር፣ ሀገር ጥሎ መምጣት፣ ሀገር ጥሎ መሄድ፣ አካባቢን ድንገት ጥሎ መሄድ ለምሳሌ የለመድ ነው አካባቢ ያለ የምናቀው ባህል አለ የምናቀው የሆነ ሲስተም አለ። ድንገት ለመልቀቅ ስታስቢ እዛ ጋር ድንገት በመልቀቅሽ ሊያጋጥምሽ የሚችል ፈተና ለመጋፈጥ ዝግጁ ነበርሽ። ምክንያቱም የፍቅር ግንኙነቱ ሳይሆን ራሱ የሚረብሽሽ ቤተሰብና ውሳኔ ጓደኛው ልኮ ትተያለሽ። ግን ያው እነሱ አይተውሽም። በተለይ ቤተሰብ ይቀበልሽ አልመልሰው አታስፈልጉኝ የምናንተ ነቀር ነው የሚበልጥ ብለሽ ትተሻቸው ራሱ ከዳር ያሉት ሰዎች እነኚህ የመጀመሪያ ስህተት የሆነ ውሳኔ። አሁን ቤተሰብ ያን ያክል ጣልቃ ባልገባበት ህይወት ውስጥ አንዳንድ ሊጠቅምሽ የሚችለውን ነገር እንድታስታዊ ተመክረሽ ሊሆን ይችላል። ማ ማላየም ብለሽ ተሻሽጊዜመት አን የሚያውቁሽን ሰዎች አንቺ ኮ ተነስተሽ ከዚህ ምንም ለኑሮ የማይመች ቦታ በደንብ የተማመንሽበት ሰው ከሆነ ሂጂ ደግፍሻል ቻሁን ሰው ይሄ ግንኙነት የተጀመረበት ጊዜ እና አንቺ የወሰንሽ ያለሽው ነገር ግን አብሮ አይሄድም። ይሄንን ስጋት አይተሸዋል ወይ የሚል ጭንቀት አለበት ቤተሰብ፣ የቅርብ ሰውም። እንደዛ ረፊ ረፍ የሚባለው ብዬሽ ነበር። የሚመጣውም እኮ ለዛ ነው። እና ቅድም እንደተባለው ሀገር ጥሎ መምጣት መሄድ ከብዙ ነገር ጋር ይገናኛል። እንደው ቦታውን ጥሎ መሄድ ብቻ ሳይሆን ቦታው ላይ የነበሩን እኛነታችንን የሰሩ ብዙ ነገሮችን ትተን ነው የምንሄደው። ቢዝነሳችንን፣ እውቀታችንን፣ ክብራችንን፣ እድሎቻችንን ሊሆን ይችላል ጥለን ሄድ ነው። ድንገት እንደ አዲስ ነው እዛ ጋር የምንጀምረው። ልጅ መውለድ ከባድ ውሳኔ ነው አይደል? ብዙ ሰዎች በጣም በአጭር የፍቅር ግንኙነት ውስጥ አማራጭ አድርገው ያመጡታል። ድንገት የተከሰተው ነገር እንዳለ ሆኖ ግን አስበውበት የእውነትም ልጅ መምጣቱ ነገሮችን በጥሩ ሁኔታ ይገነባል ብሎ ከማሰብ የሚመጣ በጣም ህይወት ቀያሪ ግን ውሳኔ ነው። ወዴት ነው የሚለውጠው የሚለውን ራሱ ኤክስፐሪመንት መጋፈጥ ከባድ ነው። ይሄ ቤት መሸጥ ቤት መግዛት ለዛጋ በጣም ከባድ ከባዱ ሳኖች ናቸው። ለምንድነው የተባለው? ግንኙነቱ እየሰራ ነው ወይ እርግጠኛ አይደለሽ። እርግጠኛ ያልሆን ጊዜው እርግጠኛ እንድትሆኚ ስለማያደርግ ነው ነው ያ ጊዜ አቋለው ያንን ሰው ባህሪውን ሁኔታዎች ቢጨመሩበት የመጨረሻው እሱ ተለወጠ ብል ቢለወጥ እንዲ ሊሆን የሚችል ነው የሚለውን ግምት ወይም ደግሞ ትንበያ እንድንሰጥ ያደርገናል መተዋወቅ ሁልጊዜ። ስለዚህ በፍቅር ስም ብዙ ሰዎች ባክነዋል፣ ከስረዋል። ይህንን ነው አንዱ። ሁለተኛው የግል ግባችሁንና ጉዟችሁን እንዳትረሱ። አጭር ጊዜ ነው ይሄኛው፣ ለዘላቂው ግንኙነትም ያገለግላል በነገራችን ላይ። ፐርሶናል ጎል አለን በህይወታችን። የሆነ ሰው ቢኖርም ባይኖርም አሳልፈው መጨረስ አልጨርስም፣ በቃ አላቆምም ብለን ኮሚትመንት ውስጥ መግባት አለብን። እየተማራችሁ ከሆነ እየሰራችሁ ከሆነ ጥሩ ጥሩ ሆቢዎች ከነበሯችሁ ለምሳሌ ጠዋት ተነስተሽ ሮጣ አለው ምል አይነት ሰው ከሆንኩ በቃ ፍቅር ይዞኛል፣ አሮጥ የፍቅር ግንኙነት ውስጥ ነኝ አሁን ዋና አልሄድም ቤት ውስጥ ታድርጊያቸው የነበሩ ነገሮችም ላይ መፋዘዝ መደንዘዝ አይነት ነገር ባይኖር ጥሩ ነው። በድንገት ተነስታችሁ ግቤም የህይወት ጉዞም አንተነህ አንቺ ነሽ አትበሉ። ባጭር ጊዜ ረዘምላለው እንኳን ብትም ችግር የለውም። ሌላኛው በአደገኛ ምልክቶች ላይ አትዘናጉ። አደገኛ ምልክቶች አፈትልከው ይወጣሉ። ሰዎቹ ባይፈልጓቸው እንኳን ማለት ነው፣ እንዲጋለጥባቸው አይፈልጉም። አደገኛ ማንነት ያላቸው ሰዎች፣ ለምሳሌ ጤናማ ያልሆኑ ምቾት የማይሰጡ ያልሰለጠኑ፣ ያልበሰሉ ሀሳቦችንና ተግባሮችን አትታገሱ። እየቀጠልን ስንሄድ ይተዋል፣ ትተዋለች፣ ይሰለጥናል፣ ትሰለጥናለች፣ ይበስላል፣ ትበስላለች የሚሉ ነገሮች ላይ ወደ ሰፊ ያቱኑ ነው። እቺ ባቄላ ያደረች እንደሆነ ብትሉ ይመረጣል፣ ባጭሩ ይሻሻላል። ለምንድን ነው ግን አደገኛዎቹ ምልክቶች ምን አይነት አደገኛ ናቸው የሚለውን እንድንለየ ነው። ተነስቶ ለምሳሌ ድንገት በንዴት ጠረጴዛ የሚሰብር ሰው አይነት ወይም ደግሞ ሌሎች አደገኛ እጅ የሚሰነዝር ቢሆን ድንገት በቃ ይሄ በብልግና ስሜት ውስጥ ሆኖ አጸፋዊ ምላሽ የሚሰጥ ሰው ቢሆን እሷም እንደዛ ልትሆን ለምሳሌ ከአንቺ ጋር ሆኖ ወይም ከአንቺ ጋር ሆና ሌሎች ሰዎችን ለማዋረድ የሚሞክሩ አሉ። ወንድም ሆኖ ለምሳሌ ሴቶችን የማያከብር የሚያሳንስ አይነት አስተያየት የሚሰጡ ሊሆኑ ይችላሉ። ስለዚህ ነገ ላንቺም አይመለስም። እዛ ጋ እኮ ገና ያጭሯ የፍቅር አፍላ ጊዜዋ ላይ ለዛውም ራሱን ለመቆጣጠር እኮ ጥረት ያደርጋል ማንም ሰው። በጥሩ መንገድ ልብ ውስጥ ለመግባት ጥረት የሚደረግበት ጊዜ ነው። እሱን አልፎ ወጣ ማለት ያ ስሜት ሌሎች ነገሮች አሉ ማለት ነው። በደንብ የተለማመዳቸው ስሜቶች አሉ ማለት ነው። እና አንቺ የራስሽን ማንነት ራሱ ገንብተሽ ጨርሰሻል። ገና ልታስተካኪ እሱ ነው። አሁን ብዙ ሰዎችንም የሚሸውደው ሌላኛው የፍቅር ግንኙነቱ ብዙ ጎዶሎዬን የሚሞላልኝ ነው የሚለውን እንግዲህ ማሰብ ደግሞ ሌላው ችግር ነው ነው ብዙ ጎዶሎ እንዳለን ልናስብ እንችላለን። እኔ ኮ ራሴን የምጠብቅ ሰው አይደለሁም። እኔ ኮ የስሜት ችግር ያለብኝ ሰው ነኝ። ስሜቴን መቆጣጠር ያልቻልኩ ነኝ። እኔ ኮ የገንዘብ ችግር ያለብኝ ነኝ። እኔ ኮ ከማህበረሰቡ ጋር ጤናማ ግንኙነት የለኝም እኔ እኮ እንዲነኝ እኔ እኮ እያልን ያልናቸውን ነገሮች ልክ ይሄ ፍቅር ስሜቱ ሲጀምረን፣ ግንኙነቱን እንደጀመርን ሰሞን በቃ ጎዶሎ የሊሞላ ነው ብለን ለራሳችን እናገራለን። ድብርቴን የማስተካከልበት ነው። የግንኙነት በጣም ራስሽን ጥገኛ ታደርጋለሽ። አዲስ የጀመርሽው የፍቅር ህይወት። አዎ፣ የገንዘብ ጥረቴ በቃ ሊስተካከል ነው። ራሴን የምጠብቅበት ዘመን ሊመጣልኝ ነው። ስሜቴን የማረጋጋበት ነገር በቃ ህይወት ተጀመረ። ሆነ ኮ አለቀ ኮ አንልም። ፕሮሰስ ነው ራስን መለወጥ፣ ሂደት ነው ራስን መለወጥ። ደግሞ ያ ግንኙነት ምክንያት ሊሆነን ይችላል። አዎ ግን ራሳችንን የምንሰራው ራሳችን ምንሰራው ነገር ነው። ምንድነው የራስሽን የገንዘብ የስሜት ጥገኛ ስታደርጊ፣ ድንገት ያ ሪሌሽንሽፕ ቢያቆም ደግሞ ከዜሮ መቋቋም ትጀምሪያለሽ ማለት ነው። ሌላኛው ከባድ የስሜት ኢንቨስትመንት አታድርጉ። ወይም ደግሞ ይሄ ጥልቅ የሆነ ዲፕ ኢሞሽናል ኢንቨስትመንት አስፈላጊ አይደለም። ይሄ እስከ አስር ወር ባለ ፍቅር ግንኙነት ውስጥ በጣም ማፍቀር፣ በጣም መናፈቅ፣ በጣም ማዘን ምን እያሰበ ይሆን ስለኔ? ይህን ጊዜ እኔን እየበላ ምን ስለኔ እያሰበ ነው? ይሄ ፍርሃት ለምሳሌ ዶባጣውስ ባይደውልስ? ብትቀርስ? ብትጠላኝስ? እሷ ምንም እያሰበች አይደለም። ይሄን ስለ እሱ ወይም እሷም ማን ነው እሱም ስለ እሷ ምንም እያሰበ ላይሆን ይችላል። እሱ እንዲ ኢንቨስት በሚያደርጉበት ሰዓት ህይወታቸውን እየመሩ የተለየ ትኩረት የአዛኝነት ስሜት አሳዝኖኛል ዛሬ ል ቢያወጣም ዛሬ በጣም አንጀት ይንበልተዋል። ግን እኮ ይሄ መጀመሪያ ላይ ያለው የፍቅር መገለጫ እኮ ከልባችን እንድንሆን ነው። ልባችን አለው በደንብ አቅል እኮ ትስቻለሽ። ምንም እንዲህ እኮ እየተባለ ነው። ችግሩ እንዲህ እየተባለ ነው አቅል ለመሳት ምንስተካከለአፍላ የሚለው ነገር ከባድ ነው። እድሜውም ከባድ ነው እንኳን በግንኙነት ተርጉመ ነው ይሄ በጣም መናፈቅ የተባለው። በጣም ናፍቀሽ ባይደውል ባትደውል አይመቸኝም ቢሉ የሚፈጠረው ስሜት አለ አይደል? እንገናኝ ብለሽ አይ ዛሬ አይችልም ቢሉ ማለት ነው። ሌላው ገና ባጭሩ ግንኙነት ዘሎ የረዥም ጊዜ የህይወት ስኬቶች ላይ ቢዚ አለመሆን የተመከረው ነገር ይሄ ፊውቸር አሉ አደለ? ግቦች ድንገት ቢዚ የሚሆኑ ሰዎች አሉ። ተገናኝተዋል። ቅድም እንዳልኩሽ ታሪኳን እንደተናገረችው እና እኔ ሳበኝ ያልኩሽ ታሪክ ውስጥ ስለ ትዳር፣ ልጆች፣ ስንት ነው የምንወደው ምኞት አለ እኮ አብረን በምንቆይባቸው ጊዜያቶች እነኝህን እያወራን ነው። አንድም የምንቆየው ግን ጥድፍድፍ ሲል ነው። የነገ ህይወት ላይ አብዝቶ ማተኮር ሊጨመቅ ይችላል። አንደኛ ወገን እኛም የማንችለው የሆነ ተግባር ውስጥ ልንገባ ነው። ግን አንዳንዴ ማታለያ መንገዶች ናቸው፣ በተለይ አሁን አንደኛው ወገን ልጅ ጉጉት ካለው የትዳር ጉጉት ካለው እንጋባለን እንወልዳለን የሚሉ ወሬዎች ሊመጡ ይችላሉ። ደካማ ጎኑ ከታወቀ ለምሳሌ፣ እኔ ከሌላ ሀገር እኮ ቆይቼ የመጣው ትድሜ ልጠቀምበት ነው፣ ቀጥታ ወደ ገደለው ነገር ነው መምጣት ምፈልገው፣ ይሄ ዙሪያ ጥምጥም ሄዶ ታሪክ አልፈልግም። በቃ እቅጩን ንገርኝ እቅጩን ንገርኝ የሚባባሉ ሰዎች አሉ። እንመሰርታለን ጉልቻ ጉልቻው፣ ተመስርቶ እዛው ትዳር ውስጥ እንተዋወቃለን ልጆች እናፈራለን ይሄ ነው ግቤ፣ በቃ ማባክ ነው ጊዜ የለም እሚሉ ሰዎች ከሆንን አስቀድመን ከተናገርን ይሄንን የተባለው አይነት ነገር ሊመጣ ይችላል። እሱ ደግሞ ከባድ ነው። ሰዎችን በሁለት ነገር መጉዳት ነው። ሌላው አላማ የሌለው መጣበቅ ረጅም ሰዓት ማሳለፍ ወብሳይን ጫጫ ተገናኝቶ እስኪመሽ እስኪ ነጋ ድረስ አብሮ መሆን ሊሆን ይችላል። እየዞሩ ማኪያቶ እየጠጡ እየበሉ ብሏል። አንዱ ሰው እያድ ቦምቦሊኖ ነ ቦምቦሊኖ እንገዛለን አንዱን ለሁለት እየበላን ዞር ነበር። አለዚህ ብሔራዊ አካባቢ ከጠዋት ከማታ የድሮ የፍቅር ታሪክ ነው። በድሮ ጊዜ ቦንቦሊኖ ጨርናቄ ያለ ጨርናቄ ያለ እና የተባለው የዞሩ ማኪያቶ የጠጡ ሲኒማ የገቡ ረዥም ሰዓት ማሳለፍ የስሜት ቁርኝት አይኖርም። እመኑ። ኢሞሽናል ኮኔክሽን ሎንግ ተርሙ ላይ ነው የሚመጣው። ሊመስለን ይችላል ማለት ብዙ ካሳለፍሻቸው ነገሮች በሚነሳት የምትገነቢው ነገር ይኖራል ግን መደጋገሙም እኮ አንዳንዴ ይሄ ያለው ፋታ የማጣት ነገር ይኖር ይችላል። ሌላ ነገር ለማሰብ ጊዜ የለሽ። አሁን ሰዎች የሚሉት በአፍላው ጊዜ እንዴ ቅድም እንዳለን አድማጫችን ቴክስት ላይ ምንድን ነው በምንድን ነው ፍቅርና ቡና በትኩሱ ነው ሲባል፣ አዎ በቃ ይሄ ስሜቱ በተለበለበበት ሰዓት በደንብ መስመር ያስረት ነገር ካለ ለነገው የሚቆይሽ ነገር አለ፣ የሚል እምነት አለ። ግን ኢሞሽናል ኮኔክሽን የለም። በብዙ ጥናት የተረጋገጠ ነው። አፍላው የፍቅር ጊዜ ላይ ለማስመሰል እና እኛም ፍላጎት ለማድረግ የምንጥርበት ነገር ነው ያለው። እንደውም አሁን የዚህ ተቃራኒ ብለው ያስቀመጡት ኢንፋቹዌሽን የሚሉት ኢንፋቹዌሽን ማለት ምንድን ነው? በጣም ለአጭር ጊዜ ያለ ያልተቆጣጠር ነው፣ ከሌላ ሰው ጋር በፍቅር የመውደቅ አይነት ስሜት ነው። ሪል ግን አይደለም። ይሄ ይሄ ስሜት እንዳለ ብዙዎች ላይ አትርሱ ነው እብዴ ማለት ስሜት፣ ለምሳሌ አንድ ሰው ህይወቱን በተረጋጋ መንገድ ይኖራል እንጂ ያበደ አይኖርም። እንበልና ቶሎ ቶሎ መደወል፣ ቶሎ ቶሎ አስሬ። አንቺ ኮ ቢሮ ነሽ፣ አንቺ ስራ ላይ ነሽ፣ አንቺ ሌላ ሰው በስልክ ማናገር አለብሽ። ያኛው ሰውዬ ቅድም ያልነው ይሄ ኢንፋቹዌሽን ስሜት ላይ ካለ እቺ ሴትማ ልታመልጠኛ አይገባም፣ ይሄ ወንድ ሊያመልጠኛ አይገባም፣ ቼክ ማድረግ አለብኝ። የት ነህ ማለት አይንሽን ሳላይማ ማደር አልችልም ብሎ ማልቀስ የእውነት ሊመስልሽ ይችላል። እሱም የእውነት መስሎት እኮ ነው። አንዳንድ ጊዜ ለማጭበርበር ብቻ አይደለም እያውነት አሁ ስሜቱ የተሰማ መስሎት ነው ሊሆን ይችላል። እሷም እንደዛው በቃ አንተን ካላገኘው እናንተ ወደ ቤት ካልሸኘ ይህ ማደር አልችልም በቃ የተገላበጥኩ እያደርኩ ነው የምትል ከሆነ ይሄ ስሜት ግን በድንገት ስሜቱን ሁሉ ረስተው በቃን ምን ሆኜ ነው የዛን ቀን ከሶስት ወር በፊት ከአራት ወር በፊት ምን ሆኜ ነው ሊሉ ይችላሉ። ነው ለዛ ነው ኢሞሽናል ኮኔክሽን መኖሩ እስኪገባችሁ ድረስ አትፍጠኑ የተባለው። ኢሞሽናል ኮኔክሽን ወይም በስሜት መጣበቅ፣ የስሜት ጥሩ መገናኘት ደግሞ የሚፈጠረው ብዙ ነገሮችን ስናሟላ ነው። እሱ ላይ ስራ እየሰራችሁ እንድትቆዩም ጭምር ነው። የገንዘብ ስህተቶችን አትፈጽሙ ተብሏል። ሌላኛው በስሜት የተሞላ ሰርፕራይዝ ለማድረግ መጣር ለምሳሌ ውርስ ነበረኝ፣ በስመ ሀዞር እልሃለሁ። ውርስ ነበረኝ ቶሎ እሱን አስጨርሰን እንዲህ እናድርግና አይነት እሱም ሊል ይችላል። ለረዥም ዓመት የቆጠብኩት ገንዘብ አለኝ እንደ እንደፈለግሽ አድርጊ ሊሆን ይችላል። የውሻ ማሰሪያ የሚያክል የወርቅ ሰንሰለት አውጥተሽ ከሰጠሽ በተለይ መሆኑ ተበላሽ አንድ ግራም አስራ ሰባት ሺህ ገብቴ ካለሽ ቆንጆ ነው። እሱን የያዘ ሰውማ አሁን አይጨረበርም። መጀመሪያ እሱን እዛ በባንኮች ማስቀመጫ አላቸው ጥብቅቦች ጠበቃይና ማክሬ የሚል ሰው ይመስለኛል። ይሄ ሰንሰለት ያለው ሰው ያው እንደ እንትንሽ እኮ ነው፣ እንደ አቅምሽ ነው። ቲጂ እንዳለሽ አቅም የውሻ ማሰሪያ ሁለሁላችን ያለን ነገር እንሱማ በቃ ያለን የጌጣጌጥ አይነት ራሱ ትልቁ ንብረታችን ሊሆን ይችላል። ብርም በዩ መዳብም አንቺን ትደሰች ይሄን ትልቅ ስጦታ ሰጥቼ ሻለሁ በቃ ብለው ሁሉንም ነገር በአንድ የሚሰጡ ሰዎች መሆን ይሄ ተመክሯል። ሌላው የተመከረው ጊዜያቸውን ያልጠበቁ ትውውቆች ውስጥ አቷኝ የብዙ ነገር መፋለስ ይዞ ይመጣል። በአጭር ጊዜ የፍቅር ግንኙነት የፍቅር አጋራችንን ብዙ ጓደኞች አንድ ምንም ችግር የለውም፣ ሁለትም ምንም ችግር የለውም። ብዙ ብዙ ጓደኞች፣ ስንት ጓደኞች ያሉን አሁን ዝም ብለን ቁጭ ብለን ብንዘረዝር ለራሳችንም እኮ ግራ ይገባናል። ብዙ የስራ ባልደረቦች፣ ብዙ ዘመድ አዝማዶች፣ ቤተሰቦች፣ ብዙ ጎረቤቶች፣ ብዙ ብዙ ብዙ ማህበርተኞቿን፣ እድርተኞቿን መተዋወቅ፣ ይሄ ፋታ የሌለው መተዋወቅ ስራቸው ያደረጉ ሰዎች ሊሆኑ ይችላሉ። በቃ ይሄ ሴኩሪቲያቸውን የሚያስጠብቁት ማን ነው፣ ምንድ ነው የሚለው ለማወቅ ጥረት የሚያደርጉት በዚህ አይነት መንገድ ይመስላቸዋል። በአንቺ ዙሪያ ያሉ ሰዎችን ስለተዋወቁ አንቺን በቃ የኔናት የሚለውን ያረጋገጡ ይመስላቸዋል። አሁን አሁን ቤተሰቦቹን እኮ አስተዋውቆኛል የሚባል ነገር አለ። ውስጡ እኮ አስተዋውቆኛል፣ ግን ይሄ ያለፈበት ፋሽን ነው። አረ በጣም እንኳን ሱ አስተዋውቆ ራስ ሽም እዛ ኔትወርክ ውስጥ ገብተሽ በድንገት በቃ ፈጣን ነኝ ብለሽ ማለት ነው። ሰው ለማይፈልግ ከሆነ ማንንም ሊፈራ ይችልም። ማንንም ፈጣሪው ነው ከሆነ በቃ አልፈራም። የመጨረሻው ነገር አንድ የሰማሁት ታሪክ ውስጥ እንደውም በጣም ብዙ ኔትወርኮቹን ታውቃለች። አንድ ፍንጭ የነገራት የለም፣ በኋላ ላይ ላጋጠማት ቁጭ የሚገርመው ደግሞ ይሄ ነው። እንደውም ሰዎች አንቺ ፈጥነሽ በጦሹ ግንኙነት ውስጥ ፍንጭ ሊሰጡሽ ራሱ ፈቃደኛ አይደሉም። በቃ በራሷ ጊዜ ግንኙነቱ ጥሩ እንዳልሆነ ስለሚያውቁ። አካሄዳቸው ጤናማ እንዳልሆነ ስለሚያውቁ በራሷ ጊዜ ተወቀው በራሱ ጊዜ ይወቀው ብለው ዝም ይላሉ። እንዴት ከዚህ ሁሉ ሰው አንዱ እንኳን አይነግረኝም ብለው የሚጸጸቱ ሰዎች አሉ። እና ከብዛት ደግሞ ጥራቱም ይሻላል። ሌላኛው ብዙ ክንውኖችና ታሪክ ሆነው የሚቀሩ ነገሮችን በፍጥነት ለማድረግ አትቸኩሉ ነው። የተለያዩ ፎቶግራፎች በጣም ይሄ ኢንቲሜሲ እንዳለው ብዙ ታሪክ እንዳሳለፈ ብዙ ቦታ እንደተገኘ ሰው በኋላ ላይ በአጭር ጊዜ ብዙ ትዝታ የጻፉ ሰዎች ይጎዳሉ። ብዙ ነገር ያደረጉ ይመስላቸዋል። ብዙ ፎቶዎችን ስታይ፣ ቴክስቶቹ ወደኋላ ሄደሽ ስታይ የተጻጻፍሻቸው ያለ አንቺ ኮ ምግብ አይበላልኝም የተባልሻቸው እያለቀስኩ ነው የተባልሻቸው ይሄ ያሉ አይደል ቃል ኪዳን ተገቡልሽ ነገሮችን ሲያዩት ወይ አላጠፉትም ግን በስተዋል ቁጥብ ቢሆን ኖሮ ይሄ አይሆንም ነበር። ይሄ ቅድም እንዳለው ፎቶዎችን፣ ቪዲዮዎችን ብዙ ቦታ መጓዝ አብሮ፣ በጣም ብዙ ቦታ አብረው ተጉዘው ባጭር ጊዜ ወዲያው ያቆሙ ሰዎችን አውቃለሁ። የሚቀጥለው ሳምንት ጎንደር ነን ይላል፣ የሚቀጥለው ሳምንት መቀሌ ነን ይላል። ይሄ ታሪካዊ ቦታዎች አሉ አይደል፣ እየወሰደ ፎቶግራፍ ይነሳሉ። ኢትዮጵያን ጎበኞች ባጭሩ በቃ ይሄ ማንም ሰው እኔ ህይወት ውስጥ ቢመጣ ይሄን አድርጎ ቫኬሽን ይዞኛ ይዞርም እንድትይል ያደርግ ይችላል። ጊዜ እየሰጣት እኮ ነው፣ ገባሽ? እያስጎበኛት ነው። ግን ተነሽ እያለ ይዞ የሚሄድበት ምክንያት ይሆን ቦታዎች ላይ ተረጋግቶ ቁጭ ብሎ ዘላቂውን ነገር ለማድረግ የማይፈልግ ሰው ሆኖ ነው እንጂ ጊዜ ማሳለፍ ፈልጎ አይደለም። ታሪካዊ ቦታዎችን ከእሷ ጋር እንደ ትውስታ ለመጻፍ ፈልጎ አይደለም። ሌላኛው ብዙ አጋጣሚ ግን ሀገሯን ጎበኘች፣ ጎበኘቻው መጥፎ ትዝታ ግን ይጻፋል ውስጥ አንዳንዴ ከባድ ነው ማለት ሁኔታውን በበጎ ነገር መቀየር ካልቻል መጥፎ ትዝታ አይምሮች ካስቀረ ቦታውን ራሱ ኮ ማስታወስ ላትፈልግ። ጥሩ ቦታ ሄደሽ ድጋሚ መጎብኘት አለባት። እርግጠኛነት ፌስ ለማድረግ ቦታዎች ሰውነትንና አእምሮን እረፍት ማሳጣት ውስጥ አትግቡ። ሰውነታችሁን አይምሯችሁን በጣም አትደራደሩበት። ጤንነቱ ደህንነቱ። ለምሳሌ ለረዥም ሰዓት ስልክ ማውራት ትኩረትን የሚሰርቅ ነገር ነው። ጆሮ ያማል፣ እንቅልፍ ያሳጣል፣ ይደክማል፣ ባትሪ ይጨርሳል። ጠዋትስ እንዴት ትነሻለሽ? ስራ እኮ መስራታችን፣ ንቁ ሆነሽ ሁን። ብዙ አፍላ ፍቅር ላይ የሚታይ ነገር ነው። ረጅም ሰዓት ልታሳልፍ ይቻለች እያወራሽ፣ ግን ገደብ ካልሰጠሹ ጆሮሽ ምን ያደዋል? ስልኩ ምን ያደዋል? በጣም እንቀልፍም የለም ጤንነት በቃ አነስቶሻል። በኋላ ላይ ሊቆጭሽ ይችላል። ሌላው በአጭር ጊዜ የፍቅር ትውውቃችሁ የበዛ ጉጉት ልባችሁን አይሰውረው። ትንሽ ማሰብ ደግሞ ደጋግሞ፣ ለምሳሌ ምን እያረኩ ነው፣ ምን እየሆነ ነው ብሎ መጠየቅ። ቅድም እንዳለው ከእጃችሁ እንዳይወጣ ያልተገባ ጥረት በማድረግ ውስጥ አትድከሙ። ያልተገቡ ጥረቶች አሉ እንበልና ገና ምንድነው የከፍተኛ ትምህርት ተቋም ትምህርቷን ሳትመረቅ ፍቅረኛ ያገኘው ብላ የሆነ ሰው ቤት ውስጥ የምትገባ ሴት አለች። ልብሱን አጥባ ተኩሳ አስተካክላ ቤቱን አስቤዛ ገዝታ ገስታ፣ ራሷ ኮ ገቢ የላት ሲመጣ ደስ እንዲለው ቤቱ አድርጋ፣ ይሄ አሁን ያልተገባ ጥረት ነው። ማጥናት ነበር የነበረባት፣ ራሷን መጠበቅ ነበር የነበረባት። እነኚህ ነገሮች ሲያልቁ በራሱ ጊዜ ወደ ትዳር ስትመጣ ፌስ የምታደርጋቸው ነገሮች አሉ። አትዘጋጅ አይደለም ግን መስዋዕትነትን ቀድማ እያሳየች ነው። ስለዚህ ምናልባት ትምህርቷ ላይ ጥሩ ላትሆን ትችላለች። ምናልባት ግዴታዋ ነው ብሎ ሊያስብ ይችላል። እሱም በተመሳሳይ እንደዛው ያልተገባ ጥረት አድርጎች ልጅ ከእጄ እንዳትወጣ ብሎ ያደርጋቸው ነገሮች ሊኖሩ ይችላሉ። ይሄ ምችት ልበልለት፣ ምችት ልበልላት ብላችሁ የምታደረጉት ህግ ጥሳችሁ፣ የህይወት የዕለት ተዕለት መደበኛ ነገራችሁን ጥሳችሁ የምታደርጉት ነገር ስራ መሄድ እያለበት በቃ ክሷ ጋር ላሳልፍ ብሎ ቢቀር ወይም ቢዘገይ ቢያረፍድ እንደማለት ነው። የትዳር የሚመስል የትዳር ውስጥ ስትገቡ ልታደርጓቸው የሚገቧችሁ ነገሮችን ችግር የለውም አሁን ባደርገውም አትበሉን። በቃ የራሱ የሆነ ፌዝ አለው፣ ቻፕተር አለው። ትዳር ሌላ ነገር ነው። ይሄ በሀሳብ በተግባር በመብሰል በመተጋገድ የትዳር የሚመስል ህይወት ውስጥ ይኖርና እንደገና ሽማግሌ ይላካል። ያው ድራማ ነው። ያው ትዳር የትዳር ህይወቱን እኮ እየኖሩት ነው። ሌሎች ሰዎች እንትኑን ስቴፑን ሴሪሞኒውን የሚያፈልግ ነው እንጂ እንትን አይደለም። የተለየ አዲስ ህይወት ምዕራፍ ውስጥ የሚገቡበት አይደለም። ከዛ በኋላ አሁን ምን ይላሉ? ሁሉ ነገር ልጅነቴን ጨርሼ እሱን ቤት ውስጥ አብስያ አብልቼ ከምንድነው ይሄ እጄ ላይ ከማገኛት ትንሽ ገንዘብ አስቤዛውን ገዝቼ አሟልቼ የሚሉ ሴቶችም እሰማለ። በቃ ቤቱን ጥሩ አድርጌ ጠብቄ ልክ ይሄ ትዳር ውስጥ ሲገባ ያገኘው የሚገባው ጥቅምና ክብርን አስቀድሜ በሰጠሁ፣ ግን ዛሬ ተገፋው አነስኩ፣ ማትረፍ ሲኖርብኝ አጣሁ እያሉ እንደ መነሻ አድርገው የሚያጣቅሱ ሰዎች አሉ። ዕድሜያቸው ከገፋ በኋላ እና ብዙ ቀውስ ከደረሰባቸው በኋላ ልክ እንዳልነበሩ ስለሚገባቸው ነው። እንዲህ ያደረገች ሴት ሁሉ ይሄ ቀውስ ይደርስባታል አይደለም። ግን ስታፈጥኙ ድንገት ከሆኑ አጭር ሳምንታት እስከ አጭር ወራት ድረስ ይሄን ያደረግሽ ምን ፈልገሽ ነው? በዚህ አንቺ ባረግሹ ነገርስ፣ ይቆያል ያ ፍቅር ሰው? ምክንያቱ ያው ደስ ስላሰኘው ና በዚህ መንገድ ሳደርግ ማቆየት እችላለሁ ነው። ከእኔ ውጭ ምንም አያስብም የሚል ተስፋ ነው። ግን ያው የሰማናቸው ብዙ ታሪኮች አሉ። ሌላኛው ምኞታችሁን የሚነግሯችሁ ሰዎች እንዲሆኑ አትገፋፏቸው። እነኛን ሰዎች እውነታውን እንዲኖሩ እንደሚኖሩ ወይም እውነታውን ይሄ የህይወት መርሃቸውን እንዲነግሯችሁ ነው መመቻቸት ያለባቸው የምኞት የሚባለው ለምሳሌ እንደዚህ አይነት ባል ሆን ልሻለሁ እንደዚህ አይነት ሰው ሆን ልሻለሁ ሲላችሁ ደስ የምትሰኙ አትሁኑ። ሌላ ነገር ሊነግር ይችላል። እሱ እሷም እንደዛው እውነተኛ ነገሯን ስትናገር ለማዳመጥ ሞክሩ። አይነት ነው። ሌላው አድቬንቸር የሚመስሉ ውሳኔዎችን አትወስኑ። እስቲ ብድር ተበደሪና ወይም ተበደርና ይሄን ቢዝነስ እንጀምርና ከስድስት ወር በኋላ ወይም ከአስር ወር በኋላ ምርጥ ነጋዴ የሆነን ነው ትዳር ውስጥ የምንገባው ይባላል። ምናልባት እሷ ቀድማ ሰራተኛ ሆና ሊሆን ይችላል። አብሮ ሮጥ ሮጥ ይላል ብድር እንድትወስድ ወይም እሱም እንደዛው ያልተጠና ብድር ማለት ነው። አብረው እንደሚቆዩና እንደሚኖሩና ነገሩን አብረው እንደሚጋፈጡ እርግጠኞች አይደሉም። ስለዚህ አንዱ ሰው ላይ ጫና አለ። ተሽከርካሪ ሽንስጭኝና ቢዝነስ ልስራበት ተሽከርካሪ ህንስጠኝና የሆነ ነገር አድርጌ አትርፈን ኑሯችንን እናዘልቃለን ከቤት ውጪና እኔ ጋር ነኝና ኑሮንን ሞክረውና አይነት ግብዣዎች በድንገት ልብስ ቅያሪ እንኳን ሳትይዝ ሊሆን ይችላል የምትገባው። ብዙ ሰዎችም ይህን ታሪክ ሲያወሩ ሰምቻለሁ። ሌላው የሕይወታችሁ ትልቅ ምስጢር የተባለውን ነገር ወዲያው ወዲያው አታውሩ። ዛሬም፣ ነገም፣ ይሄ ማኪያቶ ቤትም፣ ጉዞ ላይም፣ ሲኒማ ቤት ላይም፣ በስልክም ይሄ ረዥሙ የስልክ ወሬ ያለ አይደል፣ አታውሩ በቃ የቀድሞ ግንኙነታችሁን በተመለከተ የቤተሰብ ጉዳይን በተመለከተ ነገ አደባባይ ላይ ይወጣል። መቋቋም ማልችላቸው ጉዳዮች ናቸው የምትሏቸውን ነገር ይሄ ሰው ማን ነው ሴት ማናት የሚለውን የኢሞሽናል ኮኔክሽን መፈጠሩንና የህይወት አጋሪ ነው ብላችሁ እርግጠኛ የምትሆኑባቸው ምልክቶችን እስክታዩ ድረስ ዝም ብላችሁ አትዘርግፉ ነው መልሶ ይጎዳችኋል። በአጭር ጊዜ ነው የሚጎዳችሁ መልሶ የሚለው ነው የተቀመጠ ታዛ ታዛ ታዛ ታዛ